በሩታና በኢሳቅ ዙሪያ ህፃናቶች ሳይቀሩ ሰላማዊ ሰልፍ ወጥተዋል። ሩታ የኢሳቅ ናት፣ ኢሳቅን ወደነዋል እያሉ ሰላማዊ ሰልፍ ወጥተዋል። በጣም ነው የሚገርመው። እውነት ለመናገር ከአዋቂዎች አልፎ ህፃናቶች ጋር መድረሱ በጣም ነው የሚያሳዝነው። እነዚህ ህፃናቶች እንግዲህ ትምህርት የሚማሩ ገና ህፃናት ልጆች ናቸውና፣ እነዚህ ልጆች እንግዲህ በሉ የተባሉትን ነው እያሉ ያሉት። ማሻአላህ ሮዚ ደግሞ በረመዳን ደስ የሚል ነገር አድርጋለች። በሞተች እናቴ ስም ብላ እንግዲህ ሰደቃ አውጥታ ያው እንግዲህ መፍጠሪያ የሌላቸው ወገኖችን አሰባስባ አስፈጥራለች ማለት ነው። በጣም ደስ ይላል። ሀቂቀተን አንድ ሰው መፍጠሪያው እንኳን ቢኖረው ቤቱ እንኳን ቢኖረው ምናልባት ቤቱ ሩቅ ሊሆን ይችላል፣ ብቻ የፍጡር ሰዓት ሊረፍትበት ይችላል። ያንን ሰው ማስፈጠር ራሱ እንደው እንደው በቃ ምን ልበላችሁ፣ ሁላችሁም ታውቆታላችሁና ያው አላህ ስብሀነ ትዐላ ይጨምርላት። ማሻአላ በጣም ነው ደስ የሚለው። ያው እንግዲህ ሁልጊዜ መጥፎ ነገር ሲያደርጉ ብቻ መተቸት የለብንምና ጥሩ ነገር ሲያደርጉም ደግሞ ያው እንትን ማድረግ አለብን። ማን ነው ሼር ማድረግ አለብን። መጥፎ መጥፎ ፓርት ብቻ እየቆረጥን ሽር ማድረግ የለብንም። በጣም ነው ደስ የሚለው ሀቂቃ ማሻአላህ። በጣም ደስ ይላል። አላ ስብን ታላ የጨመረላት ማለት ነው። ሌሎችም ዩቱበሮች እንዲሁም ቲክታከሮች የእሷን ይከተላሉ ብዬ ያስባለሁኝ። እንግዲህ አንዳንድ ጊዜ በሶሻል ሚዲያ የሆን የሚደረጉ ነገራቶችን ለምን ሶሻል ሚዲያ ላይ ታወጣላችሁ ይባላል፣ ግን በተቃራኒው በጣም ጠቃሚ ነው ብዬ ነው የማስበው ምክንያቱም እነዛን ሰዎች አይተው ሌሎችም እንደዛ አይነት ነገር ያደርጋሉ ማለት ነው። እና በተፈጥሯችን እኛ ያው ሰውን እያየን ነው አይደል? እንትን የምንለው ካላያችሁ ካላስተማሯችሁ አታውቁም እኮ አይታችሁ ተምራችሁ ነው አይደል የምታውቁት። እና የሆነ ነገር ስታዩ በቃ ይሄን ነገር እንደዚህ ያስደስታል እንዴ እንደዚህም አለ እንዴ ብለው በጣም ሌሎችም ሊከተሏት ይችላሉ ማለት ነው። እና በጣም ደስ ይላል። ይቀጥል ማለት ነው። እንደዚህ አይነቱ ነገር የሚበረታታ ነው። ሮዚ አላህ ይጨምርላት። ሮዚ እንግዲህ ወደ መጣችበት ሀገር ቱርክ ልትሄድ ነው። ሰሞኑን የስንብት ፕሮግራሟን እያካሄደች ነው። በኢትዮጵያ ያለቻትን ቀን እያጣጣመች ነው። እንግዲህ አላህ ስብሐኑ ተዓላ በሄደችበት ይቅናት ነው የምንለው። እላችኋለሁኝ። በጣም ደስ ብሎኛል። ሰላም አልኳችሁ እንዴ! አሰላሙ አለይኩም ወረህመቱላሂ ወበረካቱ ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ እኔጋ ሁሉ ሰላም ነው እያላችሁ በሰላማችሁ ብዝ ተተረፍ በልኝ። ውድ ቤተሰቦች፣ የምወዳችሁ የማካብራችሁ፣ እንግዲህ እንደተለመደው መጥቻለሁ ማለት ነው። ሰላምታውን ረስቼው፣ ያው እንግዲህ ታውቃላችሁ፣ ተረት ተረት ጀመርኩኝ ማለት ነው እንለችኋለሁኝ። በጣም ደስ ይላል እንግዲህ ሮዚን አበረታቷት ገብታችሁ ላይክ አድርጉ ማለት ነው። ቢያንስ ላይክ አድርጉ። እውነት እውነት ለመናገር እንደዚህ ጥሩ ነገር ሲደረግ ላይክ አድርጉ ማለት ነው። ላይክ ሲደረግ ይሰራጫል ሲባል ስለሰማው ነው። እናንቺስ ዩቱበር አይደለሽም ወይ እንዳትሉኝ ማለት ነው። ያው እንግዲህ ያው ታውቃላችሁ እንደነገርኳችሁ ሲባል ስንቻለሁ እና የእኔንም ላይክ አድርጉ። ላይክ አድርጉ፣ አይቀነስባችሁ። ምችግራል ላይክ አድርጉ፣ ሰብስክራይብ አድርጉ። እንደው እንደው ምን አለበት እስኪያሳድጉኝ እናንተ በቃ ለፌ መሶች እንጂ ለትንንሽ ቱቡሮች አትሉ። ለፌ መሶች ነው የምታሸረግዱት። ለማንኛውም ውድ ቤተሰቦች ማለት ነው ከመግቢያ ያስገባሁላችሁ የሩታና የኢሳቅ ነገር ህጻናቶች ሰላማዊ ሰልፍ በወጡት እስኪ ምን ተሰማችሁ? አስተያታችሁ እስ አስተያታችሁን ጻፉልን ከታች ማለት ነው። ወላሄ እውነት ለመናገር በጣም ያሳዝናል። ማለት ትልልቁ ሰው እንግዲህ እያወቀ ነው የሚጃጃለው። ትልልቅ ሰው እያወቀ ነው የሚጃጃለው። ግን እነዚህ ህጻናቶች በሉ የተባሉትን ነገር ነው የሚያደርጉት። ሶሻል ሚዲያ የትም አያመልጣቸውም። ያው ካሁን በኋላ ካሁን በኋላ የሚመጣው ትውልድ ከሶሻል ሚዲያ ያልፋል ወይም ያመልጣል ብለን አንልም። ምናልባት ገጠር ገጠር ያሉ ልጆች ሰላማዊ ኑሮ ይኖራሉ ማለት ነው፣ ከሶሻል ሚዲያ ርቀው ሰላማቸውን አግኝተው ይኖራሉ። እና ሰላም ሰላም ይናሳል እያልኩ አይደለም ግን ብዙ ነገር አለው መጥፎም ጥሩ ነገር አለው ማለት ነው። ላላወቀበት ደግሞ መጥፎ ነው። ላወቀበት ጥሩ ነገር አለው ማለት ነው እና እነዚህ ህጻናቶች በጣም ትንንሽ ልጆች ናቸው። ትምህርት የሚማሩበት ሰዓት ነው። ግን እነዚህን ህጻናቶች በእንደዚህ አይነት ትርካ ምርኬ ነገር ጊዜያቸውን እንዲያጠፉ እነሱ ደግሞ ተጃጅለው እነሱም እንዲጃጃሉ ማድረጋቸው ትክክል አይደለም። እነዚህ ልጆች እንግዲህ አድርጉ በሉ ተብለው ነው እያሉ ያሉት። ምንም ያውቁት ነገር የለም እና ያው ፈቶ ስለው ፈቷቸውን ለጥፈው ሰጥተዋቸው ነው እነሱ እንትን እያሉ ያሉትና እኔ ሳየው በጣም ነው ያገረመ እውነት ለመናገርና፣ ያው እንደው ከትልቅ እስከ ትንቹ ከትልቅ እስከ ህፃኑ እያጃጃሉት እንደሆነ የተረዳሁት ማለት ነው። ያው እንግዲህ መጃጃል እንደሆነ ግልጽ ነው። ነገር ግን ህጻናቶች ላይ መሆኑ ትክክል አይደለም ብዬ ነው የማስበው። ህጻናቶች ቀስ ብለው እየደጉ ትምህርታቸውን ይማሩ። እንደዚህ አይነት መጥፎ ነገር እንደዚህ አይነት የሆነ በቃ ያው እንደዚህ አይነት ነገር ውስጥ ካሁኑ ባያስገቧቸው የተሻለ ነው ብዬ አስባለሁ። እንግዲህ ህጻናቶች ራሳቸው ነው ፈቅደው ምናምን ሊባል ይችላል። ትንሽ ልጆች ናቸው፣ ምንም አያውቁም። ና ይደርሱበታል። ሶሻል ሚዲያውም ለምንም ለምንም ይደርሱበታል። ና እስከዛ ድረስ እንኳን ተዋቸው ትልልቆቹ እንትን ያሉት ይበቃልና ትልልቆች ያጠፉት ይበቃልና፣ ና ህጻናቶቹን ከንቀስ ብሎ ይደጉ ህጻናቶቹን ከእንደዚህ አይነት ነገር ብታርቋቸው የተሻለ ነው ብዬ አስባለሁ። ለማንኛውም አስተያየት ነው አስተያየት ነው። አስተያየት መስጠት ደግሞ ያው እንግዲህ የሁላችንም መብት ይመስለኛል። አንድ ነገር ሶሻል ሚዲያ ለሚለቀቀው ደግሞ ሰዎች ከወደዱትም ያው ጥሩ ነገሩን ይገልጻሉ፣ ከጠሉትም ደግሞ መጥፎ ነገሩን ይገልጻሉ። እነዛ ሰዎቹም ያስተካክላሉ ማለት ነው። ተጽዕኖ የፈጣሪ የሆነ ሰው የእኛ የቶብ ማመች ይሰማል። ማን ሰምቶን የእኛ ድምፅ ማየት ይሰማል። ግን እንዲሁ ፌመሶቹ ማለት ነው ፌመሶቹ አስተያየት ሲሰጡበት ይስተካከላል። እና የነገር መስተካከል አለበት ብዬ አስባለሁ። እና በያላችሁ በሰላማችሁ ብዝት ተረፌ በልኝ፣ ውድ ቤተሰቦቼ። ሰላም አሊኩ ወራህመቱላይ አበረካቱ።